አልነገርናችሁም እንዴ አንድ ሀኪም ቤት ውስጥ ሰዎች ፓራላይዝ የሆኑ የማይንቀሳቀሱ አልሐምዱሊላ እስኪንበል ወጣት ነው አርባ አመት ወጣት ገና እድሜው በአደጋ የሆን ሰውነቱ ምንም አይንቀሳቀስም ስምንት አመት በላይ ተኝቷል ፍራሽ ላይ ሀኪም ቤት ዚያራ ሄደን አሉ ምን ትፈልጋላችሁ እየጠየቅናቸው አንዱ ዓፊያ ይላል አንዱ እንዴ እሱ ጋር ስንደርስ አሉ ምን ትፈልጋለህ ስንለው ትመኛለህ እኔ እንደ ሌሎቹ አፊያ አልልም አለ። አፊያ ፈልጋለሁ አለ። ግን አሁን በጣም የተመኘሁትና የናፈቀኝ ነገር ሌላ ነገር ነው አላች። ምንድን ነው ሲሉት ሰሉ አለ ነቢ አን አስጁደ ሊላህ ሰጅዳ የናፈቀኝ አለ። በግንባሬ ለአላህ ተደፍቼ ስጁድ ማድረግ የናፈቀኝ አለ። አፊያ እያለን ይሄን ዲን እንከድምበታ ምን ምንከድም አላህ ያርገል።